የሚስት ቤተሰቦች ግን እንዲወዱ ምናልባት በግ መግዛት ቢያቅትህ እንኳን እንደው ጋቢ ልካህል ወይም በሴክስ ማትጥምህን ሴት የማይጥምሽን ወንድ በሀሳብ፣ በፖለቲካ፣ በዘር፣ በቋንቋ፣ በምንም የማይስማማህን ሰው ሶስተኛ ልትፈታ ካሰብ የአእምሮ ጤና ችግር አለበት ተብለ እንትን ነው የምትወሰድ። የሚስትህን ባህሪ የሚስትህን ሀሳብ ባትቀበል እንኳን አክብርላት። የምትፈልገውን ነገር መለየት የማትችል ምን አይነት ወንድ ነው የምትፈልግ? ምን አይነት ሚስት ነው የምትፈልገው? መቼም አንድ ሴት ፊቷ ብቻ ስላማረ ቆንጆ አትባል። ከአንቺ ጀርባ ያሉ ቤተሰቦች እሱን ለመውደድ እኮ ምክንያት ይፈልጋሉ እኮ። በቃ የትኛውም ወንድ የሚያገባት አንድ ሴት በሰላም ለመኖር ዴት የሚያደርጉ ሰዎች፣ አንድ ሰው ጋር ሁለት ሰው በጣም ብዙ ሰው ጋር በተደጋጋሚ የሚሄዱ ሰዎች ካራክተሯ ሉዝ ያላረገች ሴት ናት። እንዲወዱሽ ምን አድርገሻል? ባለትዳሮች ከሆናችሁ ራሳችሁ ላይ መስራት ከፈለጋችሁ የጥቅምቱ ስልጠና እንዳያመልጣችሁ፣ 0970704050 ላይ በመደወል ተመዝገቡ። በቃ ፀግሽ ምንድን ነው አለ በቃ አባቴ እንደ የእናቴ አባቶቻችንም ተጽዕኖዋል። አጭር ሴት ልባም ናት ብሎኝ እና የምታምር ሴት አታግባ፣ በቃ ሰው አይብህም ብሎኝ ከመልክም ከቁመትም ከምንም ነፃ የሆነችዋን መርጫ ገባዋል። ቤት ከገባም በኋላ አትሊስት አንድ ነገር አጣዋል። እሷን ወድጄ የምኖርበት መልኩ ይቅርብኝ፣ ሙያ ይቅርብኝ፣ ሴክስ ይቅርብኝ፣ ይቅር እንዴት ሁሉንም ሰው ያጣል። የእውነት እንዴት እንደሚያወራ ብታዩ እንዴት እንደሚያሳዝን ይሄ በአንተ ሆኖ ቢሆን አይሆንብህም። ይሄ ባንቺ ሆኖ ይሆን ምን ያህል እንደሚያም። ይሄ በሰው ላይ ህመምን ለሰው ላይ ሲሆን በጣም ቀላል ነው፣ የሰው ስለሆነ ያንተ አርገኸው ስታስብ ግን ምንም ነገር አትተ እንዴት ነው የምትኖረው? የሆነ ነገር ማግኘት አለብህ እኮ፣ ምክንያቱም አንተ ፈጣሪ አይደለም ሰው ነህ። አንቺ ሰው ነሽ። አትሊስት የሆነ ነገር ትፈልጊያለሽ። ምንም ነገር ከሌለ እንዴት ነው የሚኖረው? ስለዚህ በተቻለ መጠን ሰው የሆነ ነገር ሊኖረው ይገባል፣ የሆነ ኳሊቲ፣ አትሊስት አጣብቆ ሚዚ ሃብሮ የሚያኖር የሆነ ነገር ሙያ ከሌለ፣ ስነ ስርዓት ከሌለ፣ እርጋታ ከሌለ፣ የልብ ሰላም እኔ በተለይ ሌላ ነገር ተውትና እኔ በጣም መወደውን ነገር ስነግራችሁ በቃ ምንም ነገር ሴክስ ይቅርብ ይብያቃል ፕሊስ፣ ይቅርብኝ። እሱ በቃ ሰላም፣ በቃ መገብተይ ብዙ አትድከኝ፣ ክትፎ ላይ ምናምን አትድከኝ። በቃ ሰላም፣ እኔም ሰላም ስጪ፣ ሰላም ስጪ። ትልቁ ሰላም ነው። እንጀራውን ተው፣ ሴክሱን ተው፣ በቃ ምንም ነገር ይቅርብ። መጀመሪያ ምን ይቀድማል እንዴ ሰላም የሌለበት ቤት ምን ያለው? የወርቅ ቤት ውስጥ ምናልባት እንደው እስክትገባ ድረስ ሊያጓጓ ይችላል። ገብተው ግን የሚያጓጓ እዚህ ምድር ላይ በቃ ሰላም እና ሰላም የጠገባችሁ ሰዎች በጣም የእውነት ነው የምነግራችሁ፣ ትልቅ ሀብት ላይ ነው ያላችሁ። መጀመሪያ ሰላም ፈልጉ። ተንከባከበኝ እንዴት ሰጠኝ እንዴ ያርግልኝ። አንድ ሴት ምናቃለው ባለቤቷን ልበስ፣ ሽቶ ተቀባ፣ ወንዳ ወንድሁን ፀጉርን ተቆረጥ፣ ብብትህን ተላጨው፣ ፓንትህን ቀይር። በጣም አርፎ ቁጭ ያለውን ሰውዬ አንቅታ አንቅታ አንቅታ አሁን ሰውዬው የከተማው ቁጥር አንድ ቺተር ሆኖ ቁጭ ያለው። ያው ልበስ፣ ወንዳ ወንድ ሁን፣ ተንቀሳቀስ ወንድ ልጅ 11 ሰዓት ትንሽ እንኳን አምሽ። እስኪ ሰውዬ እኮ በስነ ሥርዓት እየኖረ ነው። የእውነትን ነው የምነገራችሁ። እኔ ከአስተማሮቼ በቃ ሙልጭ አድርጋ ሰደበው። እንግዲህ ወደ 7 አመት ነው ይህን የሰማሁት አሁን ከዚህ ከላይ ፀጉር እስከ ግር ጥፍር ድረስ ጫማ በትንሹ እንግዲህ የነገረኝ ፀግሻው ኔ 30 ሺህ ብር ነው ጫማ ውጭ፣ በቃ ብዙ ገንዘብ የሚያባክነው ነው ራሱ ላይ ነው። ልክ አሁን ደግሞ ልክ ሰውየው ቀየር ሲል ደግሞ ሰንበድ ያስመጠነኝም ማለት ነው። ምን አይነት ሴቶች አሉ፣ ምን አይነት ወንዶች አሉ፣ መሰለኝ በጣም ወደ ላይ ወጡ። ወጣ ያለ ነገር የለመዱ ሴቶች አሉ። በጣም ወጣ ያለ ከተፈጥሮ የወጣ ነገር የለመዱ ሴቶች ሌክዠሪ ነገር እኔ አሁን ቢሮ ይመጣሉ በጣም የሚሊነር ባህል ቺት ማድረግ ለምደው ፀግሽ፣ እኔ ከዛ መውረድ እፈልጋለሁ ግን ምን ለመድኩ መሰለ አፓርትመንት መኖር ለመድኩኝ፣ በሳምንት መቶ ሺህ ብር ለመድኩኝ። ስራዬን እንደው እንጆ ለማድረግ ነው መሰለ በቃ ብዙ ፓርቲን ከቨር የሚያደርጉ ሰው። አሁን አንተ እንድታገዝ የፈልጉ ከዚህ ህይወት እንዴት ወረታች ወረድ ብዬ የትላንትናዋን በቃ ደሃ መስኪን ሴት ግን ጨዋ ሴት ያቺን ሴት መሆን ፈልጋለሁ። አሁን ራሴን አጥቻለሁ። የለውም እኔ አለው ሰው ለብሼ ነው የምታየኝ፣ ግን እኔ የለውም አለው ግን የለውም። ያቺን ሴት መሆን ፈልጋለሁ። ከወንዶችም ይላሉ በቃ አሁን ባለትዳር አትቀረኝ ትልቅ አትቀረኝ ትንሽ አትቀረኝ ህፃን አትቀረኝ ባለ ሀብት አትቀረኝ ድህ አትቀረኝ እና መመለስ ይፈልጋሉ። የትላንት ነው ወንድ መሆን ድህነቱን አክብሮ የሚኖረውን ወንድ መሆን ይፈልጋል። ስለዚህ ኦቨርም ከተመነጨክ በኋላ ራስን መመለስ ደግሞ ከባድ። ትልቅ ነገር የለመዱ ሰዎች አሉ። ትንሽ ነገር ዝቅ ብሎ መኖር የሚከብዳቸው እና ሰው መልመድ አለበት። ሁለት ነገር ይባል፤ ከፍታውንም ልመደው፣ ዝቅታውንም ልመደው፣ ማግኘትንም ማጣትን። እላይ ብቻ ከሆነ የለመድከው ዝቅ ያልከቀን ህይወት ደግሞ ሁሌ እንዲህ ተንጠልጥሎ መኖር አለ። መክበር አለ፣ ከዛ ደግሞ መዋረድ አለ። በጣም ማማር አለ። የቆዳ ሰርጀሪ ተሰርተ ፊታቸውን በጣም አምሮ መስታወት ለፊት ዶክተሩ፣ የቆዳ ስፔሻሊስቱ ይሄ ፊቷን ሰርጀሪ የሰራት ዶክተር፣ የሚገርምሽ መጀመሪያ የነበረሽ ፊት ይሄ ነው፣ አሁን ያለሽ ፊት ይሄ ነው ብሏት፣ በጣም አምሮባት አፍንጫዋ፣ ከንፈሯ ብዙ ነገር አምሮ አልተቀበለችው። ውስጧ ያለው አመለካከት ስላልተቀየር አሁንም አርጅቻ ያለው አሁንም ቆዳዬ ተሸፍሽቧል ብላ ስለምታምን አልተቀበለችም። አዲሱን ውበቷን አልተቀበለችም። ይሄም ሊያረጅ ይችላል ብላል ታምን ሊሆን ይችላል። ሌላ እምነት ሊሆናት ይችላል። በውስጥ ያለውን ማንነቱን ከቀየረ ምናልባት ከፍ ብሎም ይኖራል፣ ዝቅ ብሎም ይኖራል። አግኝቶም ይኖራል፣ አጥቶም ይኖራል። ከሰው ጋርም ይኖራል፣ ያለ ሰውም ይኖራል። ከጨዋም ሰው ጋር ይኖራል፣ ከትንሽም ከትልቅም፣ ከድሃም ከሀብታም ጋር። አለበለዚያ የለመደው አንድ ነገር እኔ። በነገራችን ላይ ልጆች ካላችሁ ልጆቻችሁ ሁለት ነገር አስለምዱ። ጥጋብንም አስለምድ፣ ረሃብንም አስለምድ፣ ማዘዝንም አስለምድ፣ መታዘዝንም ሚስትም ካለ ጥሩ ሚስት የምትፈልግ ከሆነ ማዘዝንም መታዘዝንም በዓለም ካለሽ ማዘዝን መታዘዝን። ይሄ ማዘዝ ብቻ ከሆነ ፈላጅ ቆራጭ ነው። ቁጭ ትላል። አንቺም ከሆነ በቃ ተቀባይ ብቻ ተንከባከበኝ፣ ፍቅር ስጠኝ፣ ጊዜ ስጠኝ፣ እንዳሻንጉሊት። ህይወት ደግሞ እንደዛ አይደለም። ትነጋገራለ፣ ትቆጣለ፣ ትሳደባለ፣ ትማታለ፣ ምናምን አለ። ሪያሊቲው እሱ ነው። ከላይ የሚወራው ግን ሰው ሲያወራው ነው የሚቀለው። በቃ እንዲያደርገልኛ፣ እንዲያደርገኛ፣ በሴክስ ደስተኛ ያደርገኛል፣ ምናምን ምናምን ምናምን። ከዛ እውነታው ሲገለጥ ግን እሱ አይደለም የሚኖረው፣ እውነት እሱ አይደለም። ስለዚህ በተቻለ መጠን ይህን ነገር ሲሪየስሊ ማየት ጥሩ ነው ብዬ አስባለሁ ያላገባችሁ ሰዎች ካላችሁ እዚህ ውስጥ አንዳንድ ጊዜ የምትፈልጉትን ነገር ማግኘት አለ አንዳንድ ጊዜ ያገኛችሁትን ነገር መውደድ አለ ባለትዳሮችም ካላችሁ ምናልባት ያለውን ባለቤቷን ወዳ ካልኖረች ባል እየቀየረች መቼም አትኖርም ማህበረሰብ አለ ህግ አሜሪካ ነገር አንድ ሰው ከፈታች ሁለት ሰው ከፈታች ሶስተኛ ልትፈታ ካሰብ የአይምሮ ጤና ችግር አለበት ተብለ እንትን ነው የምትወሰደ እሷም ከፈታሽ ሶስተኛ፣ እነዚህ ሰዎች የአይምሮ ጤና ችግር አለባቸው። አንድ ፌል ያደርጋል፣ ቢያንስ በጣም ከባድ ነው። ሁለት ፌል ያደርጋል፣ ሶስተኛ ፌል ሊያደርግበት ካሰበ ይህ ሰው ሰውዬ የአይምሮ ጤና ችግር አለበት፣ እቺ ሴት የአይምሮ ጤና ችግር አለባት ተብሎ በቃ። ከዛ በኋላ ትራፊክ ክስም ላይ የሆነ ቦታ ልክስ ትሄድ የአይምሮ ጤና ችግር አለበት። ዴት የሚያደርጉ ሰዎች አንድ ሰው ጋር ሁለት ሰው በጣም ብዙ ሰው ጋር በተደጋጋሚ የሚሄዱ ሰዎች ችግር አለባቸው ይባላል። የአእምሮ ከታወቀባቸው ሰላሳ ቦታ እንደሚሄዱ ከታወቀባቸው የአእምሮ ጤና ችግር አለባቸው ይባላል። ምን አይነት ሰው መስላችሁ ይሄ፣ አንድ ሰው ጋር ጀምሮ የመጨረስ ልማድ ያላቸው ሰዎች ይሄ ትዳራቸውም ላይ በቃ ከዛ ሰው ጋር ትዳር ይይዛሉ፣ ከዛ ሰው ጋር እስከ መጨረሻው ይቀጥላሉ። ምን ስላላቸው ጀምሮ የመጨረስ ልማድ። አለበለዚያስ መልክ የሌለው ሰው ይሆናል መልክ የሌለው በቃ ይሄ ማሳየት ማይችል የራሱ መልክ ማየት ማይችል የሚፈልገው ነገር መለየት ማይችል የምትፈልገውን ነገር መለየት ማትችል። ምን አይነት ወንድ ነው የምትፈልግ? ምን አይነት ሚስት ነው የምትፈልገው? ምክንያቱም ሚስትን ስታገኛት እንድታውቃት መጀመሪያ በአይምሮ ውስጥ ሚስትን ማወቅ አለ። ምን አይነት ሴት ነው የምትፈልገው? ያገኘኸው ላይ ዝም ብለህ እንትን እንዳትል እዛ ጋር ዛም እንጣ ሁሉንም መሰብሰብ እንዳይሆን። ምን አይነት ሰው ነው የምትፈልገው? ከመትፈልጋት እሷ ከሆነ ስታገኛት የምታውቃት መጀመሪያ በአይምሮ ውስጥ ካወቃት ነው። ስታገኙ የምታውቂው በአይምሮ ውስጥ ከዛ ውስጥ ግን እኔ በጣም በጣም ሁል ጊዜ ለሰው ልጅ እድሜ ልክ ሊኖረው የሚገባ ነገር ቢሆን ተወዳጅ ማንነት ይኖራችሁ። አንተ ሰዎችን ባትወድም ሰዎች አንተን ይወዳሉ። ኦሬዲ ምን ስላለ? ተወዳጅ ማንነት ስላለ፣ ተወዳጅ የሴት ልጅ ካራክተር ስላለ። ተወዳጅ የሚባለው ደግሞ የሴት ባህሪ ምንድን ነው? የትኛውም ሰው ዓለም የሚስማማበት የሴት ልጅ ውበትም ይባላል የሴት ልጅ መቼም፣ አንድ ሴት ፊቷ ብቻ ስላማረች ቆንጆ አትባልም። ምን አለ፣ የዓለም ሞዴል የሚባሉ ሴቶች እኮ በጣም ሚገራርም ውድድር አለ። የሚገራርም ነገር አልፈው ነው ሞዴል የሚባሉት። እኛ የሚመስለን ቁመናዋ ምናምን ሰልከክስላ ነው። ቁመናዋ ብቻ አልፎ የማታልፋቸው የእውቀት ደረጃቸው እነዛን ሁሉ ስታልፍ ነው ቆንጆ የምትባል። ያን ሁሉ ካላለፈች ቆንጆ አትባል። ቆንጆ ነው ላም እንደተመልካቹ ነው ይባል። የአንዱ ቆንጆ ለአንዱ ቆንጆ ላይሆን ይችላል። አንዳንድ ጊዜ ያልገጠማችሁ ባለቤቴ በጣም ነው የምታምረው በቃ ስትገርም ፀጉሯ ምናምን ብሎ ሀገር ሰላም ነው ብለ የሆነ ቀን ይዟት መጥቶ ሚስት የት አለች ብለ አንተ፣ ወደዚህ ወደዚህ ለምን አንተ እሱ ያቺ ቆንጆ ናት ያላችን ሴት ትፈልጋለ ባይምረው። ወይ ደግሞ ባለቤቴ በጣም ነው የሚያምረው የሚገርም ሰው ነው፣ በጣም በሳል ነው፣ አስተዋይ ነው። በቃ ጭንቅላት ላይ ሌላ ነገር ስላብክ ወይ ደግሞ ስሉብሽ ከዛ በኋላ እሷን ይዞ መጥቷል። የሆነ ቀን እ የታለች የታለ ባለ ያልሽ ምናምን እሱ እኮ አጠገብ ግጭ ብለሽ ለምን እሷ በውስጥ ፊል ያደረገችው ምኑን ስላየች ነው? ማንነቱን ስላለች አመጋገቡን ስላለች አካሄዱን ስላለች ስነ ስርዓቱን ስላየች። እሱ ግን እሷ ያየችውን ስላላየ አያደንቅም። ለምሳሌ እናንተ የወደዳችሁትን ከዚህ በፊት ብያቸዋለሁ። ያንቺ እናት ባለቤትሽን መውደድ አይጠበቅባትም። እንደ ማህበረሰብ ስለለመድ ነው እንጂ እናትሽ የት አይታው ነው የምትወደው? አንቺ እኮ ሴክሱን አይተሽ ብልቱን፣ ቁመናውን፣ ሰውነቱን፣ አካሄዱን፣ ገንዘቡን አይተሽ ነው ወደድሽው። ከአንቺ ጀርባ ያሉ ቤተሰቦች እሱን ለመውደድ እኮ ምክንያት ይፈልጋሉ እኮ ለምሳሌ አንተ ሚስትህን ወደድካት አይደለ? የወደድካት ምኗን አይተነው ማንነቷን፣ አካሄደዋን፣ አነጋገሯን፣ አለባበሷን፣ ጨዋነቷን፣ ወይ ክብሯን መጠብቋን የሆነ ነገር አይተ ነው የወደድካት። አንተ ይህን አይተ ከወደድክ ምንም ሳያዩ እንዲወዱ ቤተሰብ እንዲጠብቅ ያለክ ምንም ሳያዩ በቃ፣ ንግግሯን ያልሰሟትን፣ ሞያዋን ያልቀመሷትን በቃ ሚስቴ የባሌ ቤተሰቦች አይወዱኝም ትላለች። ሷም አፏ ሞልታ እንዲወዱሽ ምን አርገሻል? ትልቁ ጥያቄ እሱ ነው፣ እሱ ነው ራስሽን መጠየቅ። እንዲወዱሽ ምን አድርገሻል? የሚስቴ ቤተሰቦች አይወዱኝም። እነሱ እንዲወዱክ ምን አድርገሃል? ሚስት እንድትወድክ የሆነ ነገር አድርገሃል እንበል። በቃ እሷን ለማማል ሞክራል፣ ስጦታ ሰጥተሃል፣ ተንከባክበል፣ አድንቀሃል፣ ብዙ ነገር አድርገሃል። የሚስት ቤተሰቦች ግን እንዲወዱ ምናልባት በግ መግዛት ቢያቅትህ እንኳን እንደው ጋቢ ልክሃል ወይ? ነው አንድ ቀን ጋቢ ያላለበስካት፣ ጋቢ ያላለበስከው አንድ ቀን አገኝተ ምሳይ አልጋበዝከው። ወንድሟ በቃ ወይኔ የእህቴ ባል ነው ምናምን ብሎ እንዲንቀጠቀጥ የምትፈልግ ከሆነ አንተ ትንቀጠቀጣለህ። እንጂ በታሪክ ባለትዳሮች ከሆናችሁ ራሳችሁ ላይ መስራት ከፈለጋችሁ የጥቅምቱ ስልጠና እንዳያመልጣችሁ 0970704050 ላይ በመደወል ተመዝገቡ። አመሰግ አዎ። ስለዚህ ይሄ ከነሱ ከሚስቶቻችሁ፣ ከባሎች፣ ከቤተሰባ ከዛ ጀርባ ያለው ሰው እንዲቀበላችሁ የምትፈልጉ ከሆነ መጀመሪያ እናንተ ለነሱ ራሳችሁን አሳዩ። ሞያ ካለሽ ሰርተሻ አብያቸው። አዎ፣ በጣም ሞያ ብቃቷን አይቶ እንዲወዷት እርጋታዋ ምን ምኗን ታሳያለች። ይሄ በንግድ አለም ራስን መሸጥ አደለ? አዎ፣ ትሸጣለ። ፕሮዳክት ምንህን ምንን ትሸጣለ። ያንን ነገር አይቶ ይገዙሃል። ነገር ግን ምንህን አይቶ ይግዙ? ምንን አይተው ይውደዱ? ምንሽን አይተው ይውደዱ? ምንሽን አይቶ ይቀበሉ? ስለዚህ ይሄ ለባል ብቻ የሚገለጥ ማንነት የለንም። ለባል ቤተሰብ የሚገለጥ ማንነት ሊኖረን ይገባል ለባለሽ ቤተሰብ ለባለቤትሽ ቤተሰብ የሚገለጥ ለሚስት ቤተሰብ የሚገለጥ እንጂ ከመሬት ተነስቶ ውደዱኝ። እህትዮ አላከበረችኝም፣ ቤተሰቧ አላከበረኝም፣ አልወደደኝም ብለ ዘራፍ የምትል ከሆነ መውደድ ግዴታ? ምናልባት ስለለመድ ነው እንደ ማህበረሰብ። የባለን ወንድሟን ሚስት መቀበል ግዴታዋን፣ የባለቤቱ ቤተሰብ መቀበል ግዴታ፣ እናቱ መውደድ ግዴታ። አንድ ሁለት ጥያቄ ልጠይቃቸው፣ ይሄን ሀሳብ በደንብ እንድታብላሉ ስለፈለግኩኝ ነው። እነዚህን ሁለቱን በተለይ ምንድነው የሚለው ሰውን ጥሩ የሚያደርገው፣ መጥፎ የሚያደርገው የእናንተ ማንነት ነው። ከዚህ በኋላ ባል ብለሽ የምታገኘው ሰው በጣም ይሄ ጫትም፣ ሲጃራም፣ ነገርም፣ ተንኮልም ምናምን ትቶ የሚገርም ባል እንዲሆን የሚያደርገው የአንቺ ማንነት ነው። ብዙ ነገር ትታ ወደ አንተ እንድትመጣ የሚያደርጋት የአንተ ማንነት ብዙ ነገር ትቶ መቶ አንቺ ጋር እንዲቆም የሚያደርገው የአንቺ ማንነት ነው። ብዙ ነገር ትታ ደግሞ ከአንተ ጋር ጸጥ ብላ እንድትኖር የሚያደርጋት የአንተ ማንነት ነው። ስለዚህ መጥፎም ሰው ይምጣ ጥሩም ሰው ይምጣ፣ እሱ አይደለ እሱ ላይ ብዙ ፎካስ አታርገው። መጀመሪያ ራስ ጋር የምትፈልጉትን ሰው ከማግኘት በላይ እኔ መጀመሪያ ያለሰ እኔ አንድ ከስተመር አለችኝና የምገረምባት 36 ዓመቷ ነው። ቢሮ ስትመጣ ምን በተለይ ጥሩ አይኖ እኔ እድሜ ትንሽ ወጣ ሊልብ ይችላል፣ ይቅርታ አድርግልኝ። ስለ እሱ ችግር የለብኝምና 36 ዓመቴ ነው። በጣም ብዙ ዓለሜን ያለ እረፍት በመስራት ነው። ከስክራች ነው የወጣሁት፣ ከታች ወጥቼ ነው እዚህ ደረጃ ያለሁት እና አንድ ብር የሰው ላብ የለበትም እኔና እግዚአብሔር ነው የምናውቀው፣ ላቤ ነው የሰበሰብኩት። እና አሁን እግዚአብሔር ቢፈቅድ ማግባት አስባለሁ። እና እኔ ማገባውም ሰው ችግር ከመሆን እኔንም ከሚያስቸግርኝ፣ እኔም ከማስቸግረው መጀመሪያ ራሴን መስራት እፈልጋለሁ። በጣም ያደግነኳት በሳል ሴት ማለት እንደዚህ ለሚመጣውም ሰው ችግር እንዳልሆን እሱም ችግር እንዳይሆንብኝ፣ እኔ መጀመሪያ ራሴ መስ ሚስት ልሆን አሁን እንደምታየኝ አይደለም። ብዙ የሚቀራይ ነገር አለ። በዛሬ ተገዝግዤ ተገዝግዤ አልቄያለሁ። ውስጥ ውስጤን የለውም። ልክ እንደ ዋርካዋ እንዳልኳቸው ውስጥ ውስጡን ዋርካው ተበልቶ አንድ ቀን ወደቀ። ሰው ሁሉ አላወቀም። ሲወርቅ የገረመው ሰው መጀመሪያ ሲቆም ነበር ሊገረም የሚገባው ቆሞ ዋርካው መቆም ነበር የገረመው፣ ግን ሰው ዋርካው መውደቁ ነው የገረመው። ዋርካው ረጅም ዓመት ውስጡ ተበልቶ ተበልቶ ነው አንድ ቀን የወደቀው እና እንደምታየኝ አይደለም። ገንዘብ፣ ኑሮ፣ ግብር፣ ሀገር ውስጥ እያንዳንዱ ነገር መውጣት መግባት፣ በቃ ብዙ ማንነቴን አበላሽተዋል እና ትንሽ አሁን ራሴን ሼፕ ማድረግ ይፈልጋል። ምንድን ነው የሴት ልጅ ካራክተር? በጣም ነው የተገረምኩባት፣ በጣም ነው የተገረምኩባት። የሚገርመው ደግሞ እንደዚህ ሆና እሷ ሳትዘጋጅ ሳትፈልግ ሬዲ ሳትሆን ራሱ የሀገር ወንድ እንዳጠገበዋል ያስታውቅባታል የሆነ የሴት ልጅ ማንነት አለ። የሴት ልጅ ካራክተር አለች። ካራክተሯ ሉዝ ያላረገች ሴት ናት። እንደዛ ሆኖ እኮ ስትመጣም ብዙ ነገር አላት። እንደዛ ሆኖ ያንን ብዙ ነገሯን ወንዶች ያዩባት ነው እና ይሄ ገና ለሚመጣው ሰው እሱ በጣም የተማረ በሳል፣ አስተዋይ ከማለት እኔ መጀመሪያ አስተዋይ ልሁን፣ እኔ ራሴ ልስራ፣ እኔ ሴት ነኝ ወይ ሴት ሴት ሸታለ ወይ? ምክንያቱም የትኛዋም ሴት ገላላት፣ የትኛውም ሴት ተኛለች፣ የትኛውም ሴት ሴክስ ታረጋለች። ከሴት የሚለያት ማንነቷ ነው እዛ ማንነት ላይ ቁጭ ብላ ከሰራች እመኑኝ፣ የትኛውም ወንድ አግብቶ በሰላም መኖር ነው ይፈልግ ነው፣ አይደለም በቃ የትኛው ወንድ የሚያገባት አንድን ሴት በሰላም ለመኖር፣ የትኛውም ሴት ወንድ ስታገባ በሰላም ለመኖር፣ በሰላም የሚያኖርክ ሰው ሆነ። ግን ራስን መስራት በጣም የሚገርም። ስለዚህ በተለይ ይሄ ጥሩንም መጥፎንም የሚያደርገው የእናንተ ማንነት ስለሆነ በጣም ፎከስ አድርጋችሁ እንድትሰሩ የምፈልገው የእናንተ ማንነት ላይ። ሚስትን ተዋት፣ ምትመጣዋን ሴት ተዋትና አንተ ራስህን ስራው። የሚስትህን ባህሪ የሚስትህን ሀሳብ ባትቀበል እንኳን አክብርላት። ባትቀበል ማክብርላት። ብዙ ሰው የሚጋጭ አሁን ይሄ ሀሳቡ ነው አይደለም። እኔ ግን ማክበር ግዴታ ነው። ለክኮላቶን ትችላለች። ሀሳቧን ግን ማክበር ግዴታ የማንንም ሀሳብ አትቀበል። የማንንም ባትቀበል ራሱ ሀሳቡን ግን ማክበር አለ ግዴታ ነው። ይሄ በዓለም ካለ የሆነ ሀሳብ ይስጠሽ ሀሳቡን አለመቀበል መፍታለሽ። አትሊስት ግን የማክበር ምን አለሽ። ቴንክ ዩ ስለዚህ አንተ እኔ እንደማስበው እኔ እዚህ ክላስ ላይ ብያቸዋል አይደል? የሆነ ልጅ የዛሬ ዓመት አካባቢ ከሚስቱ ጋር ነው የመጣው። እና እኔ ቅርታ አድርግልኝ አንተ አትመቸኝም፣ ባለቤት እሷ ስላስገደደችኝ ነው የመጣሁት። እና የሆነ ነገር ባይሆን የተመቸኝ ሐሳብ አለ እንዴ? እንደዚህ አይባልም ማለት ክላሱ ሂዝ ራይት። እኔ ግን በጣም ነው ያን ልጅ የወደድኩት። አንተ መውደድ አይጠበቅበትም። ያንተን ሐሳብ ለመውደድ ግዴታ አይደለም። ያ አንተና ሚስት አንድ ሆናችሁ ለመኖር በሁሉ ነገር እንዳንተ ማሰብ አይጠበቅባትም። የውል እንገራቸው እኔ ምን አይነት ሷ ማከሪያ ያቃል በብዙ ነገር ይለያያሉ። የሚገርመው ግን አንድ ቤት ይኖራል። በጣም በህይወቴ ቆሜ ቁጭ ብዬ አይደለም ተነስቼ ያጨበጨብኩላቸው። በብዙ ነገር ይለያያሉ ግን አንዶ ነው የሚያግባባቸው ነገር ላይ ተስማ ብስለት ማለት ይሄ በሴክስ ማትጥምህን ሴት የማይጥምሽን ወንድ በሐሳብ፣ በፖለቲካ፣ በዘር፣ በቋንቋ፣ በምንም የማይስማማህን ሰው ይሄ የብስለት ጥግ ይሄን ሐሳቧን ያከብርለታል፣ ሐሳቡን ታከብርለታል። ልትጸልይ ስትል መጸለያ መንጣፎቿን ያስጠጋላታል። ሊጸልይ ስል እንዴት ነታ። ብስለት እንደዚህ ነው። እኔ ሙስሊምና ክርስቲያኖች ኦርቶዶክስና ሙስሊም ፕሮቴስታንትና ኦርቶዶክስ አቃል ተከባብረው፣ ቸርች ስትሄድ እስከ ቸርች ድረስ አድርሷት ነው፣ ከዛ እሱ መሄደው ቤተክርስቲያን ስሄድ እስከ ቤተክርስቲያን ሸኝተው መስገጃውን አዘጋጅታለት መስገጃውን አዘጋጅቶላት ቢኖሩ። ሰዎች ብስለት ይሄ ነው። የጠገቡ ሰዎች ማለት ነው። ብስለት የጠገቡ ማለት እነዚህ ናቸው። ሐሳብ ባይዋጥልህ እንኳን አክብር። የባለቤትሽ ሐሳብ ባይመችሽም አክብሪ። እኛውን ችግሩ ምን መሰለ? ዛሬ እንዝናና ነው የሱን ተቀበልን፣ አታከብረው። የእሷን ሐሳብ አይቀበልም አያከብርላት። ይሄ ነው ትልቁ ችግር። አትቀበል ሐሳቡን ግን አክብርላት። ለምሳሌ ባለቤትህ ስጋ አልበላም፣ አንድ በቅርብ ተጣልቶ ቢሮ ይመጣዋል። እሷ ስጋ አትበላ፣ ስጋ ማትበላው ከልጅነቷ ነው። ስጋ አትበላ ብሎ በጥብጦ ሊሞት በቃ ሀገር በጥብጦ እንዴት ስጋ ባትበላም ሰውየው ምን ሆነ ብለው ሰዎች ሁሉ ያውታል። በቃ ሀገር ሁሉ ምንድን ነው? ልክ አይደለች። ዛሬ አይደለም ከትላንትና ነው ማትበላው። ቀስ ብሎ ማላመድ ይችላል። ባለቤቷ ያመሻል አብዳ ልትሞት እንዴት ያመሻል። ለምን ትጠጣለህ? ለምን እንደሚጠጣ ሱ ራሱ የት ያውቀዋል? አንዳንዴ ያ ለምን ታመሻለ? ለምን ሳያውቀው ቀርቶ ነው ያውቀዋል። ለምን እንዲህ ታደርጋል? ያውቃል፣ ከአንቺ በላይ ያውቀዋል። የከበደው እንዴት ከዚህ ነገር ልውጣ ነው ስለዚህ ልክ ወደ ሰው ህይወት ስንገባ በቃ ይሄን ተው ጫተው ሲጃራጨው እንዳትቅም። ከዛ ደግሞ ትንሽ ሸሚዙ እንደዚህ እየለበሰ ምናልባት እንደዚህ ካለች እንዴት ነው እንደዚህ ተንከርፈ የምትሄደው? ድንገት እኮ እንደዚህ ቀን ያለው ጀጅ ለማድረግ እንቸኩላለን። የአፍጠረን እኮ ድንገት እኮ ነው የአፍጠረን። ምናም የመጣው አንታፍ ይሸታል። ቀስ ብላ ቴንክ ትንሽ የሆነ እንትን አለ እንዲህ ማድረግ አትልም። ከዛ የተነሳ አንተማ ትቀየር። ከዚህ በኋላ ስትሰማትም በቃ ኔጌቲቭ ነው ብስ በኔጌቲቭ ወይ ነው እሷ የነገረች በዛ ስለሆነ ከዛ በኋላ እሷ በተውላ አገዳይታ ነው ታይት ቀጥ ባለ ነገር እንድታይት እሷም ቀ ይሄ ለማስተካከል የፈለገች አይነት ይሄ ለማረም አንተ ለመለወጥ የፈለገች መስላ መቅረብ አለባት። ላውም አንድ ጊዜ አይደለም። ይሄ ላለፉት ሰላሳ አመት ተሸክመው የኖረችውን ቁጭ በይ ፀጉርሽ እንደዚህ አርጊ፣ ቀሚስሽን እንትን አርጊ፣ ያለ ሱሪ ለብሳማ አታቀንስ ሴት ቀሚስ ልበሽ ብሎ እንደመምከር ማለት አንድ ካስተመር ያለ ሴራሚክ ላይ ወርቃለች ቀሚስ ለብሳ አታውቅም። ከልጅነቷ በታሪክ በቃ በታሪክ ቀሚስ ነው መልበስ ያለብሽ አለ። ቀጥቅቶ ቀሚስ አስለበሳት። ከዚህ በላይ ቢሆን ጥሩ አይደለ፣ በቃ ቢያንስ እዚህ ጋር መሆን አለበት ብሎ ተደራድረው ተደራድረው ቀሚሱ እዚህ ጋር ደረሰ እና ለታሪክ ከቤት ሲወጡ እዛው ተደፋች። በታሪክ የኔ እናንተ መጨረሻ ይሆናል እንጂ አንተ ምትሎ መንገድ አልሄድም ማለት ከናካቴ። ግን ቀስ እያለ ማድረግ ይችል ነበር። መጀመሪያ ይሄ አስተሳሰቧን መቀየር ይችል ቀስ እያለ አምስት ዓመት ፈቶ ሁለት ዓመት ፈቶ ሶስት ዓመት ፈቶ። እኔ ከዚህ በፊት ብያቸዋለሁ። አንድ ልጅ ለእናት አባቷ የመጀመሪያ ልጅ ናት፣ የመጀመሪያ የመጨረሻ ነው። እና ያፈቀረችው ሰው አይታው እንደዚህ ይሄን ልጅ ነው ማገባው ላይ የወደደችው ሰው በጣም ቃሚ ነው፣ በጣም አጫሽ ነው፣ በጣም ሱሰኛ ነው፣ በጣም አስቸጋሪ ባህር ያለው። ቤተሰብ አበደ። እናትየው ጦታ አውጥታ እንደ ባጠባው እሱ ጦቴ እና ይሄን ልጅ አታግቢ እባክሽ እማያ፣ እኔም ማገባው እሱ ነው ከሰው ጪ በታሪክ አለች። በታሪክ አለች። ልጁ እኮ ሁለት ሶስት ቀን አላወራትም በትክክል ምንም አላወራችሁም። አንድ ዓመት አይሞላም፣ ጫትቶ ሲጃራ ትቶ፣ ምንትቶ ምንትቶ፣ በቃ ኮምፕሊትሊ ተቀየሩ። ይሄን ቀየር፣ ይሄን ቀየር፣ አንድ ነገር ያለችው ነገር የለም። ማንነቷን ነው የቀየሩ። ጭራሽ ይሄን ተው፣ ይሄን ተው ሚሉ ሰው በቃ ይሄ፣ እኔ ካንተ በላይ አውቃለሁ። በቃ እኔ ነኝ አስተማሪ፣ እኔ ነኝ ፈላጭ፣ እኔ ነኝ ቆራጭ፣ ጫጭ እንትን በቃ ይሄ ፈላጭ ቆራጭ ይሆናል፣ አንተ ህይወት ላይ መጥቶ፣ ከዛ የተነሳ አይቀየርህ። ከዛን ምን ይላል? ማታም ብትገባ፣ ለአንተ ፍቅር ከመስጠት ይልቅ ጀጃ ያደርጋል። ከዛን አንተና ሰውየ ምን ትሆናላችሁ? ጠላት፣ አይጥና ድመት ይሆናል። ጠጥቶ ይመጣል ወይ ጠጥታ ትመጣለች ወይ እቤት ጠጥታ ትጠብቀዋለች። ነገር ጠጥታከ እንደሱ መጣጥላ ጠጥታች እሱ ጠጥቶ እየገባ ነው፣ እሷ ደግሞ የሆነ ነገር ጠጥታ ተብሰልስላ ተጠብቋለች። ከዛ በኋላ ጦርነት። ስለዚህ የሰዎችን አመለካከት መቀየር ሳይሆን የራስን አመለካከት አስተሳሰብ። ሳምንት ደግሞ ከዚህ ጀምረን ቀጣዩን እናወራለን። ቴንኪዩ፣ በጣም በጣም እናመሰግናለን። መልካም